የአሜሪካው ፕሬዝደንት ዶናልድ ትራምፕ መሪዎችን ወደ ኋይት ሃውስ እየጠሩ ማሸማቀቅ ልምድ አድርገውታል። ለዚህም ማሳያው የዩክሬኑ መሪ ዜሌንስኪ እና የደቡብ አፍሪካው መሪ ራማፎሳ ናቸው። ዜሌንስኪ በዋይት ሃውስ የገጠማቸው ያላሰቡት ነበር። ዩክሬን ከራሽያ ጋር በነበረባት ጦርነት ላይ አሜሪካ በርካታ በቢሊዮን ዶላሮችን አፍሳላት ነበር። ይህን በተመለከተ ትራምፕ ለዜሌንስኪ አሜሪካ ላይ ዩክሬን የሚመለስ ብድር እንጂ እርዳታ እንዳልሆነ አርድተዋቸዋል። ዜሌንስኪም እርዳታ እንደሆነ ቢከራከሩም ትራምፕ የባስኑ አሜሪካ የሰጠችውን እርዳታ በማዕድን እንደምትቀበል ነገሯቸው። በዚህም መርዶ ዜሌንስኪ ፊታቸው ሲለዋወጥ ታይቷል። በሰሞኑም ራማፎሳ ላይ የሆነው ይህ ነው። ደቡብ አፍሪካ ውስጥ ሰባ ፐርሰንት የሚሆነው የግብርና መሬት ለሚቆጣጠሩት ነጮች ጥብቅና ቅና ሲቆሙላቸው ታይተዋል። ትራምፕ እንዲህ አሉ። አንተ ሀገር ያሉ ነጭ ገበሬዎች በቆዳቸው ብቻ እየተገደሉና መሬታቸው እየተቀማ ነው አሉ። ማፎሳም እንደሚባለው ሳይሆን ጥፋተኞችን ለህግ አቅርበናል፣ ህግ የማስከበሩ ሂደት ተጠናክሮ እየቀጠለ ነው ቢሉም ትራምፕ የማሌማን ቅስቀሳ በቪዲዮ ያሳዩ። ይህ ሁሉ ሲሆን ታዲያ የቴስላ መስራቹና በፎርብስ ቁጥር አንድ ሀብታሙ ኤሎን መስክ ከዳር ሆኖ ይመለከት ነበር። ብዙዎችም እንደሚሉት ዶናልድ ትራምፕ የኤሎን መስክ ጉዳይ አስፈጻሚ ሆኗል እያሉ ብዙ አሜሪካኖች ዶናልድ ትራምፕን እየተቹት ይገኛሉ። ይህ አጫጭር ዜናዎች ነው።